ዩናይትዶች እንግዲህ ሰበር የሚባል መረጃ ተሰምቷል። በዚህ ሰዓት የአራት ዓመቱን የአታላንታውን ግብ ጠባቂ እንግዲህ ለማስፈረም ዩናይትድ እንደተስማማ መረጃዎች እየወጡ ይገኛሉ። ይሄ ግብ ጠባቂ ጣሊያን ነው የሆነው፣ ማርኮ ካርኔሴኪ ይባላል። ተጫዋች እንግዲህ ዩናይትድን ይቀላቀላል ተብሎ እንግዲህ አሁን ላይ እየተዘገበ ይገኛል። ስለዚህ ተጫዋች በደንብ እናወራለን። ለቻናሌ አዲስ ኮናቱ ሰብስክራይብ ማድረጋችሁ እናደረሱ ወደ ቪዲዮ ዩናይትድ ስሙ በጣም ሲያያዝ የነበረው ኢሚሊያኖ ማርቲኔዝ አስቶን ቪላው የቀድሞ በረኛ ማለት ይችላሉ። ኦልሬዲ አስቶን ቪላ ስለ ስለሚለያል እሱ ጋር ነበር ሞር ሲያያዝ የነበረው እና ማርቲኔዝ ምናልባትም ዩናይትድ የሚቀላቀላል እና ዩናይትድ ለእሱ ጥያቄዎች ነው ያቀርባሉ ተብሎ ሲጠበቅ ነበር። አሁን ላይ እንግዲህ እየተሰማ የሚገኘው ዩናይትዶች ወደ ሀያ አራት አመቱ ጣሊያናዊ ግብ ጠባቂ እንግዲህ ፊታቸውን እንዳዞሩ ነው እና ከጣሊያን መረጆች እንግዲህ እንደሚያሳዩ ዩናይትድ የምንተጫወቱ የግላቸው የግላችሁ እንደሚያደርጉ ከአታላንታም የተወሰነ ንግግሮች አድርገው እንግዲህ ፍቃድ እንዳገኙ እንቁር የሚጠበቀው ነገር የአንድ ኦና ነው፣ ወደ ሞናኮ መሄድ ወይም ደግሞ ሌላ ክለብ የሚሄድ ነው። ሞናኮ አንድ ኦናናን ለማስፈረም ፍላጎት እንዳለው እንግዲህ በደንብ አሳይቶ ኦናና ጋር እንግዲህ ስማቸው የተያዛለው ክለቦች እንግዲህ አንደኛው ሞናኮ ነው። ሌሎች ክለቦች ብዙ ሞናኮ እንግዲህ በገበያው በደንብ እየተዘዋወረ ነው እና አንሱ ፋቲን ፖግባን እንግዲህ ያስፈርመዋል። አሁን ደግሞ አይናቸው ምናልባት በደንብ ፎከስ አድርገው ወደ ኦናና የሚዞር ይመስለኛል። ዩናይትድ ኦናና የሚሸጥ ከሆነ ቶሎ ብለው ከአታላንታ ጋር የሚጨርሱ ይሆናል እንግዲህ እና ኦናና ወደ በሚቀጥለው ዓመት በ2025/26 የዩናይትድ ግብ ጠባቂ ይሆናል ተብሎ እንግዲህ የሚጠበቅ አይደለም። በዚህ በኩል ማርቲኔዝ ተተኪ ይሆናል ተብሎ ይጠበቀ ነበረ። አሁን ደግሞ የ24 ዓመት ባላይ ግብ ጠባቂ እንግዲህ ለመጨረስ ክጫፍ እንደደረሱ እና የአንድሬ ኦናናን መጨረሻ ታወቁ በኋላ ልጁ እንደሚያስፈረሙ እየተነገረ ይገኛል እና ከአርባ እስከ 50 የሚጠጋ ነው የሚሆነው ግን በአርባ ነው ዝውውሩ ያልቃል የተባለው ወደ 50 የሚጠጋው ገንዘብ እንደ አድ ነው ተጨማሪ ነገር ነው እሱም ነው ይጨርሳል እየተባለ ያለው አንድሬ ኦናና ወደ 40 ነው የሚገመቱ ሞናኮ የሚከፍለውን በዩናይትድ ኦልሬዲ ወደ አራት ዓመቱ ጠባቂ ያወጣል ተብሎ ይገመታል እና ከማርቲኒዝ እንኳን አንጻር ስናነጻጽረው የእድሜያቸው ጋፕ በደንብ አለ። ይህኛው ብዙ የማገልገል እድል አለው፣ ሀያ አራት ዓመቱ ነው ገና። ግን ከልምድ አንጻርና ፕሪሚየር ሊጉ ከለመደው አንጻር ሜትዶች ማርቲኒዝ ይሻላቸው ነበር። ባይናይል የረጅም እቅድ እና አሞሪም ክለቡ ወደፊት ለመለወጡም ስለሚፈልጉ ለረጅም እቅድ ከሆነ ግን እድሜው አነስ ያለ በረኛ ማስፈረሙ ለአሞሪም ማጨዋወት ለክለቡም የተሻለ ነገር ነው ብዬ ያስባሉ። አብዛኛው ታይም ደግሞ ሜትድ ሲሳሳት የነበረው ለካስሜሮም ሲመጡ እንግዲህ እድሜያቸው ካለፈ እና ፕራይም ታይማቸው ካለቀ በኋላ ነው እና የማርቲኒዝ ፕራይም ታይም አለቀ ለማለት ቢከብድም ደግሞ 32 ዓመቱ ነው ብዙ ነገር የሚያሳለፈው በቪላ ነው አርጀንቲናም ብዙ ነገር ሲያሳካ ቪላ ሊሆነ ነው እና 32 ዓመቱ የሆነ ግብ ጠባቂ ወደፊት እቅዳዎች ዩናይትድ እንኳን ሲጠየቁ በ 2027 28 የፕሪሚየር ሊጉ አሸናፊ እንሆን አለን አይነት ነገር ነበር ምን ላይ ሲሰጡ የነበሩት ነው እንደዚህ አይነት እቅድ ከሶስት አመት ከሁለት አመት በኋላ ዋንጫ እናሳካለን ፕሪሚየር ሊግ የሚል ቲም የሰላሳ ሁለት አመት በረኛ ማዝ ያስፈርማል ለማለት ይከብዳል። ለተወሰኑ ወሬዎች ነበሩ ከአንድ ኦናና ይሻላል በሚል ነው እንጂ የረዥም እቅድ ማርቲኒዝ እንደማይሆን በጣም ግልጽ ነው። ባለፈው ሰርች የላችሁ ነበር በቫንደርሳን እና ና በማርቲኒዝ ምን ያህል ልዩነት እንዳለ፣ ና ማርቲኒዝ ቢመጣም ችግር የለውም ብያችሁ ነገር ላችሁ ነበር ቫንደርሳን በደንብ ራሱን ያሳየ ነው። እንግዲህ ለዩናይትድ ጊዜ ሌጀንድ ነው ማለት ይችላለን። ሲመጣ 34 አመቱ ነበር እና በ2011 ነበር ዩናይትድን የለቀቀው። ብዙም እንትን አላለም ይያል አይደል፣ ሲንገጫገጭን የለቀቀው ዲያ ከመጣ በኋላ ምናምን። ዲያም ልጅ ነበረ በደንብ ግን አገልግሎናል። ዲያ ታዳጊ ሆኖ ነው የሚመጡ ገና አልሚው ነገር በጣም ገና ነበር። ከዛ ዲያም ነው ያለ ያገለግለን ተመልክተናል። እና ዩናይትድ አሁን ላይ ማርቲኒዝን ማምጣቱ አይከፋም፣ ግን ደግሞ የ24 ዓመት ታዳጊ ታዳጊ ማለት እንችላለን። ለበረኛ ታዳጊ 24 ዓመት ከሆነና እሱም ማምጣቱም ለዩኒትድ አይከፋም ብዬ አስባለሁ። ይሄኛው ጎልኪፐር ማርቲኒዝ ለየት የሚያደርገው ሆነ ግን ነገር፣ ኦልድ የሚባል ጎልኪፐር ነው እንዳየሁት ከሆነ ኳሶችን በእጁ ወደምድ ማቀበል የሚወድ ፓስ የሚያደርግ የዘመን የእግር ኳስ በረኞችን ያሳተፈ ጨዋታ ነው። ልክ አንደ ኦናና ዩኒትድ ሲመጣ ተጠብቆ የነበረው ነገር በእግር ኳስ በደንብ ይጫወታል ከኳስ ከተከላካዮች መስርቶ ለመጪው ታሪፍ ይሆናል ተብሎ ነበረ። ግን እነዛ ሲደረግ በዛ ሰዓት ላይ ማዌርም ጥሩ ፐርፎርማንስ እያሳየ አልነበርም። የራሱ የኦናና ስህተቶች ነበሩ እና በደንብ ኮል ጎል እንዲቆጠርበት ተደርጓል። ከዛም ኳስ መጀመር የሚለው ነገር ለዩናይትድ አዋጭ አልነበረ ከነበሩት ተከላኪዎች አንጻር እና አንድ ኦናናም ተጋልጦ ነበረ። እየወጣ የሚጫወተው ነገር የተወሰነ ይሻል ነበረ ግን ደሞ አሁን የሀያ አራት አመቱን ፉትቦል ማች ስንመለከት እንደዚህ አይነት አጨዋወት ነው ያለው። ኳሶች ቶሎ መጀለት፣ ኳሶች ቶሎ መልቀቅ ምናምን ነው እና ኳሊቲ ደግሞ የዚህ በረኛ ተብሎ እየተነገረ ያለው ፊቶቹን በደንብ ሴቭ ያደርጋል። ይህ በቀላሉ የምታስቆጥሩበት ነገር አይደለም። ከየትኛውም ቦታ ላይ ጎል የማይቆጠርበት አይነት ነው እና ልክ እንደ ዲያ የተወሰነ የሚያቀራርባቸው ነገር አለ ብሰው። ዲያም የእግሩ ነገር ነው ችግሩ ሆኖበት፣ በቴና ጋር መቀጠል ያልቻሉ በእግሩ ኳስ መጩት አይችልም ምናምን ነገር የሚል ኮምፕሌን ነበረ በ ፒነት ስሬ መጥተው እና ከዛ አንድ ኦናና በእግሩ ኳስ ስለሚጫወት ነው ያስፈረሙት። እና ይህኛው የሀያ አራት ዓመት እንግዲህ ታዳጊ በእግሩ ብዙ የሚጫወት ተጫዋች አይደለም። ግን ደግሞ ምናልባት ገና ሀያ አራት ዓመት ስለሆነ ሪስክ ወስዶ አሞሪም ያንን ነገር ለማለማመድ ወደ ደግሞ በእግሩ የተወሰኑ ጨዋታዎችን እንዲያደርግ ከፈቀዱለት የመሻሻል እድል አለው ብዬ አስባለሁ። ነው ከማግዝኔዝ ለረጅም እቅድ ይሄኛው የተሻለ ነው። ለረጅም እቅድ ስቲል ዩናይትድ ገና ፕሮክስ ፕሮግረስ ላይ ያለ ቲም ስለሆነ ብዙ ነገር ቢልድ ማድረግ አለበት። ቢልድ ሲያደረግ ደግሞ እድሜያቸውን ሀያ ቤት ምናምን ነገር ያሉ ተጫዋቾችን ማምጣት ያለበት፣ ወደ ሰላሳ የሚጠጋ ከሆነ በጣም አስጊ ነው የሚሆነው። እነ ብሩኖ እንኳን በዩናይትድ ተቀይሮ እንኳን አሪፍ ቦታ ቢደርስ፣ እነ ብሩኖ ቦታ የማይኖራቸው ተጫዋቾች ናቸው። ብሩኖ ምን ያህል በዩናይትድ ያሸበረቀ ተጫዋች እንደሆነ እናውቃለን። ግን ሰላሳ ምናምን እድሜ ስላለፈ አሁን ላይ ዩናይትዶች እነ ብራይሙን ቤም እንኳን ሀያ አምስት አመታቸው ነው እና እነ ማቴስኩኛ የምንመለከት ሀያ ሰባት አመት ነው ይሆናል። ገና ሰላሳዎቹን ወደ ሶስት አመት ነው ይቀረዋል። ሰላሳዎቹን ለመጠጋት ነው ዩናይትድ አሁን ላይ ፎከስ አድርጎ እየሰራ የሚገኘው እነዚህ ታዳጊዎች ላይ። ታዳጊዎችና ቡድኑን ለመቀየር ረጅም ታይም እቅድ ያላቸውን ለተጫዋቾች ነው እያስፈረመ የሚገኘው እያስባሉ በፕሪሚየር ሊጉ ልምድ ያላቸው ነበረ ሲያስፈረም የነበረው እና ሲጠይቅ የነበረው አሁን ላይ ግን የጣሊያን ነገሮች እንደሚያሳዩት ይህ በረኛ የዩናይትድ የመሆን እድል በጣም ሰፊ ነው። አታላንታዎችም ተጫዋቹን ለመልቀቅ እንደተስማሙ ነው። እንግዲህ በመጀመሪያ ንግግራቸው ረዲ በአርባ ሚሊዮን የሚለው ነገር አስማምታቸዋል ነው እየተባለ የሚገኘው ስለዚህ አንድሬ ኦናና የዚህ በረኛ መምጣት ግሪን ላይት ነው ማለት እንችላለን። ኦናና ወደ ሞናኮ የሚሄድ ፍላጎት ካሳየ ደሞዙ ይስማማ ከሆነ ይለቁታል ተብሎ ይገመታል። ሞናኮች አርባ ሚሊዮን ለዩናይትድ የመክፈል ፍላጎት የሆነ ነገር አሳይተዋል። ግን ደግሞ እንዳያድግ የደንሳንቹ ብዙ ፈላጊ ኖሮት ግን ደግሞ ተጫዋቹ ወዴትም መሄድ ያልቻለበት ምክንያት ደሞዝ ነው። አንድ ሆናና ደሞዝ ለሞናኮ አስማምቶ ወደዛ ይሄዳል ወይስ ደግሞ ሳይሄድ ቀርቶ ዩናይትዶች ተቸግረው በረኛ ለማስፈረም ረጅም ታይም ይፈጃሉ የሚለውን ነገር አብረን የምንመለከት ይሆናል። ሆናና የማርኮን ካርኔሴቺ ቸንስ የተወሰነ እስታቶች እንመልከት። በ2024-25 ምን ያህል ጎል ኮንሲደር አረጉ ክሊንሽ የተጠበቁ የ2023-24ን ብዙም ጨዋታ ስላላረገ ነው። ገና 24 ዓመቱ ነው ብያቸኋለው ና የቋሚነት እድሉም በዚህ ዓመት ነው በደንብ ያገኙ። ስለዚህ የ2024-25 ከአንድ ላይ ሆና ነጋ ቁጥሮች እንመልከት። ይበረኛ እንግዲህ በሴሪያው 34 ጨዋታዎችን አርጓል። ከ34ቱ ጨዋታዎች እንግዲህ 13ቱ ክሊሽ ይጠበቃል አስራ ሶስት ጨዋታ ጎል አልተቆጠረበትም ይህ በጣም አሪፍ ይመስለኛል እና ከዛ በኋላ ደግሞ ጎል የተቆጠረበት ሰላሳ ሶስት ጎሎች ናቸው እና ከተጫወተው ጨዋታ እንኳን በጨዋታ አንድ ጎል እንኳን ብለን ያዝ ይችላል በጨዋታ አንድ ጎል ነው የሚገባበት ምናምን ብለን ፐርሰንቴጅን መስራት እንችላለን በዘጠና ሚኒት እንኳን ምናነገር ሰላሳ አራት ሰላሳ አራት ጨዋታ ሰላሳ ሶስት ጎል ነው የገባበት ከዛ ግን ክሊሽቱ እንዳለ ሆኖ የተሻለ ቁጥር አለው ብዬ አስባለሁ በጎል እንኳን በመቆጠር እና በሻምፒዮንስ ሊጉ ስናይ ደግሞ በሻምፒዮንስ ሊጉ ላይ በጣም አሪፍ ፐርፎርማንስ ሲያሳየው ብዬ ያስባሉ ዘጠኝ ጨዋታዎችን በሻምፒዮንስ ሊጉ ማድረግ ይችላል ከዛ አምስት ክሊንሽቶችን መጠበቅ ይችላል አምስት አራት ጨዋታዎች ብቻ ነው ጎል የተቆጠረበት ና ከግማሽ በላይ ጎል ሳይቆጠረበት ሻምፒዮንስ ሊጉ ላይ ያሳልፋል ና የሻምፒዮንስ ሊግ መድረኮች ምን ያለ ትልቅ እንደሆኑ በደንብ ታውቃላችሁ ብዬ ያስባሉ ትላልቅ ቶፕ ፎር ላይ ጨረሱ ወር ደግሞ ሮፓ ሊግን በልተው የመጡ ቡድኖች ናቸው ና ከባድ ጎል የሚያስቆጥሩ ከባባድ አጥቂ ያላቸው ቡድኖች ናቸው ና ሚሆን ከዛ ላይ አምስት ክሊን ሺት በዘጠኝ ጨዋታ መጠበቅ ማለት ቀላል አይደለም። እና የተቆጠረበት ጎል እንኳን ስንመለከት ዘጠኝ ጎል አሁንም ከሴሪአው ጋር ተመሳሳይ ይሆናል። አይደለም ፈርጌም አንድ ጎል አይነት የሚገባበት ተጫዋች ነው የሚሆነው። እና እንደዚህ አሪፍ ነው። በአሪፍ የመከላከል መስመር ያለው ቡድን ሲኖረው፣ ደግሞ ጎል የመቆጠር ቻንሱ በጣም ዝቅ እያለ ነው የሚመጣው። አሪፍ ነው ብዬ አስባለሁ። ኦናናን እስኪ እንመልከት። የፕሪሚየር ሊግ፣ የኢሮፓ ሊጎች የተወሰኑ ቁጥሮች ምን ያህል ጎሎች ተቆጠሩበት እና እስቲ እናነጻጽረው። ኦናና 34 ጨዋታዎችን አርጓል በፕሪሚየር ሊጉ፣ ከዛ 9 ክሊንሽት ጠብቋል። ስናወዳደረው እኩል ጌም የተጫወቱት ያኛውም 34 ጌም አርጓል፣ ኦናናም 34 ጌም፣ ግን ደግሞ ክሊንሽታቸው 13 እና 9 ነው። ኦናና ነው 9 ማድረግ ይቻሉ አነስተኛ ቁጥር አለው ጎል የተቆጠረበት ደግሞ ኦናና በጣም ብዙ ጎል የተቆጠረበት አርባ አራት የፕሪሚየር ሊግ ጎሎች ተቆጥሮበታል። አርባ አራት ማለት ከአንድ ጎል በላይ ይቆጠርበታል ኦናና እና የኦናና የራሱ ሚስቴክም እንዳለ ደግሞ በደንብ ጨዋታዎችን የምና የዩናይትድ ደጋፊዎች እናውቃለን። እና የኦናና አርባ አራት ጎል ከሰላሳ ሶስት እና በኦልሞስት ወደ አስራ አንድ ጎል ልዩነት ያላችሁ በመሃልና በይሾ እንኳን የኦናና ከአንድ መጠን ምናምን ነገር በላይ ነው። የኢሮፓ ሊግን ውስጥ ስንመለከት በማርኮን እንግዲህ የሻምፒዮንስ ሊግ ስንመለከት አምስት ክሊንሺት ጠብቋል በዘጠኝ ጨዋታ እና በጣም አሪፍ ፐርፎርማንስ የሚባለው የአንድ የሆነ ደግሞ አስራ ሶስት የኢሮፓ ሊግ ጨዋታዎችን ማድረግ ችሎ ነበረ። አስራ ስምንት ጎሎች ተቆጥረውበታል። አስራ ስምንት ጎሎች አሁንም ከጨዋታው ከፐርሰንቴጅ እንኳን ብንሰራው በዚያ በዘጠና ሚኒት አንድ ነጥብ ምናምን በላይ ነው በጨዋታ አንዳንድ ሚኒትና ከዛ በላይ ከአንድና ከዛ በላይ ጎሎች ይጠ የሚቀቡት የሚሄድበት በረኛ ሆነ ሁለት ክሊንሺቶችን ብቻ ነው በኤሮፓ ሊግ ማስመዝገብ የቻንም እና ስቲል ከኦናና መጥፎ የሚባለ ቁጥር አለው። ሲነጻጸሩ አጠቃላይ እንግዲህ ሀምሳ ጨዋታ ሆናችሁን አርጎ ወደ 65 የሚጠጋ ጎል ነው ኦናና ያስተናገደው በጣም መጥፎ የሚባለ እንትን ይመስለኛል። በኢፌካፕ ሁለት ጨዋታዎችን አርጓል። ሁለቱም ጎል ተቆጥሮበታል። በአሸናፊ ሜፋን አይል ጨዋታ የምታስታውሱ ቆነ ከሲቲ ጋር አንድ ጨዋታ ነው አንድ ጎል ተቆጥሮበታል። ረጅ ወደ ተቆጥሮበታል። ከዛ ብቻ ነው ማስመዝገብ ብቻ ነው። ይህ በጣም ከባድ ይመስለኛል። ማርኮ በሲሪያው ብቻ 13 ክሊንሽቶችን ነው ፈረኛ ነው። ሁለቱ ተጫዋቾች የነበራቸው ስም እንደዚህ አልነበር። ማክሮ አሁን ላይ ያለው ስም ከአንድሬዮና ነጋ አይገናኝም። አንድሬዮናና አያክስ ቤት ከዛም በኢንተርቤት የሚገርም ስም ገንብቷል ብዬ ያሰማሉ። አያክስ ቤት የነበረው የቴና ቆና ነው። ሁላችንም የምናስታውሰው ነው እና የቴና ያኙ አያክስ ቡድን ራሱ በጣም ጸድ ነበረ። ቴና ግን የገነኑበት ነው። ከዛ እያንዳንዱ ተጫዋች ግን ነው እና በኢንተርቤት አሪፍ ከማሳልፎ ነበር። የሻምፒስሊክ ፋይናል ተፋላሚም ነበር ና ግን ደግሞ በኢንተር ቤት ሆኖ በቀላሉ ጎል የሚቆጠርበትና ስህተቶች የሚሰራ በረኛ ነበረ። አሁንም ሚኔት በቤቶች የሚመጡ እንደዚህ አይነት በረኛ ነው የሆነና ሆናና አሁን ላይ ለዩናይትድ እንደማይመጥን በጣም ግልጽ ነው። ዩናይትድ በገቢያው ላይ እንግዲህ አጥቂና በረኛ የሚፈልግ ሆኗል። አሁን ላይ የፕሬምሊዮን ዝውውር አሁን ውስጥ ያለቀለት ነው። በሚቀጥለው ሳምንት የምርመራ ነገር እንደሚያደርግ ተነጋግጧል። ስለዚህ ዩናይትድ ውጭ አጥቂና በረኛ ነው ፎከስ የሚያደርጉት። በረኛ እንግዲህ አሁን ከማርኮ ጋር ከአትላንቶ በረኛ ጋር እንግዲህ ስማቸው በደንብ ተያይዟል እና የመስማማቱ ነገር ያለቀለት ነው። ኦናና ይህንን ቡድን ይለቃልና ሞናኮን ይቀላቀላል የሚሉ ነገሮች ምናልባት ልንሰማ እንችላለን። የማርኮ ነገር ኦናና ለቀቀ በሚሉት ሰዓታት ውስጥ ምናልባት ፈረመ የሚለውን ነገር ልንሰማ እንችላለን። ና የተጫዋችን ግን 1 ሜትር ከዘጠና አንድ ነው የሚረዝሙ እና 24 ዓመት ነው። በጣም አሪፍ ይመስለኛል። ለረጅም ዓመት እቅዳችን ነው የሚሆነው። ዲሃ በጣም ልጁ ሆኖ ነበር የመጣው ማለት እንችላለን። ዩናይትድ ሲፈርም ብናል ለምን ዓመታት እንዳገለገለና ፕሪሚየር ሊግ እንኳን ሻምፒዮን የነበረው ቲም ላይ እሱ ነበረ ለብቻ የነበረው ኢቫንስ እስኪመጣ ድረስ። ኢቫንስ ከሌስተር ከወረደ በኋላ እንግዲህ ዩናይትድን ተቀላቅሎ ነበር። ያው ተከላካይ የተከላካይ ነገር ጉዳት ስለነበረብን እና ዲያ ነበረ ፕሪሚየር ሊግ የሚያሸንፈው ቲም እዛ ቡድን ውስጥ ነበር። እና ለረጅም ዓመታት ዲያ ዩናይትድን አገልግሎ ነበረ በጥሩ ሚባል ፐርፎርማንስ። አሁን ላይ ዲያ ናፋቂ እስከምንሆን ድረስ ነው ማቆም የዛን ያህል ግልጋሎት ይሰጠናል ብዬ አስባለሁ። ለረጅም ዓመታት የሚጫወት በረኛ ይመስለኛል። ገና ሰላሳ እንኳን እስኪሞሉ ይጫወት እንኳን ብንል ወደ አምስት ወደ ስድስት ዓመት ይጫወታል። በሚቀጥሉት ሁለት ሳምንታት እንግዲህ ወደ ሀያ አምስት ይቀየረ ተብሎ ይጠበቃል። ሀያ አምስት ዓመት ይሞላል። ስለዚህ ገና ነው፣ ለበረኛ በጣም ገና ነው ነው ኔትሮች የአርባ ሚሊዮን ከሆኑ ግን ስምምነት እንዳገኙ ነው የአንድ ኦናና የዝውውር ነገር ነው። እየጠበቁ ነው። ወደ ሞናኮ ይሄዳል ወይስ አይሄድም የሚለው ነገር ተጠባቂ ነው። ሳኡዲ ብዙ ሳኡዲዎች እስካሁን ዝም ብለዋል። ምንም ጥያቄ እያቀረቡ አይደለም። ሳኡዲዎች ከመጡ ደግሞ ለዩናይትድ በጣም አሪፍ ነው። ከአርባ ሚሊዮን በላይ ሊያገኙም ይችላሉ። የአንድ ሞናና የደሞዝ ነገር ደግሞ በሚገባ በሚገባ እሱ ከሚፈልገው እጥፍ በላይ ሊያቀርቡለትም ነው ስለሚችሉ ሳኡዲዎችም እዚህ ነገር ላይ ቢገቡ ለዩናይትዶች በጣም ይጠቅምታል። እስ አንድ ሆናና መጨረሻ ና የዩናይትድ በረኛ ማን ይሆናል? በዚህኛው የምናረጋግጥ ይመስለኛል። ለማርኮ ነገር ከማርቲኒዝ በላይ ነው። ማርቲኒዝ የተወሰነ ፍላጎት ዩናይትድን ለመቀላቀል አሉ። ዩናይትድን እሱ ላይ ትንሽ የሆኑ ነገር አለ ነው የተባለው እንጂ ዩናይትድ ማንንም አካል አላዋራም ነበረ። ከአታላንታ ጋር ይህኛው ግንኙነት ስላደረገ የመሳካት ድል በጣም ሳሽ ነው። የአንድሬ ኦናና መጨረሻ ካየን በኋላ እንግዲህ አዲሱ የዩናይትድ በረኛ ቁጥር አንዱ በረኛ የምናቂ ይመስለኛል። እስኪ የአዳዲስ ነገሮች ካሉ ደግሞ ምንናገር ይሆናል በዚሁ በዩቲዩብ ቻናል ላይ ሰብስክራይ ማድረጋችሁ ብቻ እንዳረሱ። ብሬሞን ብሬሞን ኦልሞስት ያለቀለት ነገር ነው። በሚቀጥለው ሳምንት ምርመራ ያደርጋል ነው ደን ሲባል የተወሰነ ነገር ስለ እሱ እናወራለን። በሚቀጥለው ቪዲዮ እስከምንገኝ መቻችሁን ሰብስክራይ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳረሱ፣ ያሉትን አስተያየት ደግሞ ኮሜንት ላስቀምጡልን እንሰ